ሰላም አለይኩም ወራህመቱላሂ ወበረካቱ ድናይት ወዳቹ የተከበራችሁ ቤተሰቦች እንደናቹ ዳናናቹ ያላቸው እኔ ያለሁኝ አልহামዱሊላ ሰላም ነኝ እናንተም ሰላም ትሆኑ ዘንዳ የዘወትር መኝቴ ነው የእኔ ውድ ቤተሰቦች ዛሬ በአዲስ ቪዲዮ መጥቻለሁ በአዲስ ቪዲዮም ስመጣ አልহামዱሊላ ሶፊ 3 ቁጥር መጣለች 163 ገብታለች ማለት ነው ዛሬ ደግሞ ቀጥቅጠን ያው ይመጣሉ ብዬ ተስፋ አደርጋለሁኝ ያው ይመጣል ብዬ ተስፋ ስለማደርግ ዛሬ ደግሞ ማንኛቸውን ቦታ ላይ ገብተን እንቀጠቅጣለን ማለት ነው። ወደ ስራ ጋይስ ወደ ስራ። ሌላው ዛሬ የመጣሁበት ዋነኛው እንትኔ መልክቴ ምንድን ነው የሚሆነው ነላ ነላ ወንድማችንን አስር ኬ ለማስገባት ቻሌንጅ አድርጉ። እንችላለን እኛ ከተነሳሳን፣ እኛ አንድነት ካለን፣ እኛ ለመስራት ቆርጠን ከተነሳል እንግዲህ ስድስት ሺህ አራት መቶ አርባ ሰባት ላይ ነው ያለው ው ነላን የሶፊ እህቶች የፉፉዬ እህቶች እንዲሁም የነላ የተውፊቅ እህቶች ናችሁ። በነገራችን ላይ ለምንድነው የተውፊቅ እህቶች እያየዋችሁ አይደለም? የሶፊ እህቶችና የፉፉ እህቶች ናቸው፣ ብዙ ጊዜ ውን ውን ሲሉ የማያቸውና፣ ግን የተውፊቅ እህቶች የት ናችሁ? የት ናችሁ? ምን ገብታችሁ ነው? ወይስ የላችሁም ልበል? ምንድነው ነገሩ? እና የተውፊቅ እህቶች የሶፊዬ የፉፉዬ እህቶቹ ናችሁ፣ ተባብራችሁ እንግዲህ ነላን አስርኬ አስር ሺህ አስገቡት ማለት ነው። ወላሂ በጣም ቀላል ነው። የሰው ልጅ እኔ ችግር የለብኝም። እኔ አስር ሺህ ገባ ደስ ይለኛል። ከሆነም ካለሆነ ምንም አያሳስባችሁም። እኔ ደሞዝተኛ ነኝ፣ ገባችሁ። እኔ የወር ደሞዝተኛ ነኝ። የአረብ ሀገር ሰራተኛ ነኝ። ጠንካራ ሰራተኛ ነኝ። ኢትዮጵያ ምድር ላይ ግን ነላን እንደምታቁት፣ ብዙዎቻችሁ ታቁታላችሁ፣ መምህር ነው። ነገር ግን የኢትዮጵያ መምህሮች የኢትዮጵያ ኑሮዎችን እያያችሁት ነው። ስራ እንደማንኛቸውም ወንድሞች ሶሻል ሚዲያ ፍራት ፎርሞች ላይ እስፔሻሊ ዩቱብ ፎርም ላይ ከተሞላ ኦልሞስት ወደ አንድ ዓመት እየተቃረበው ነው ይመስለኛል። ነላ ቻናሉን ክሬት ካደረገው ግን እስካሁን የለም። ገባችሁ አስር ሺ አልገባም። አንደኛ እሱም ጠንክሮ አያሰራም። ግን ጠንክሮ ለመስራትም እንደ ማንኛቸውም ሰው ሰፖርት መደረግ ያስፈልገዋል ማለት ነው። ሰው ሰፖርት ደግሞ በገንዘብ ምናምን እንዳይመስላችሁ ልክ እንደዚህ ጠንካራ ኦዲንስ ጠንካራ የሚያግዙት ኦዲንሶች ሊኖሩት ያስፈልግ ነበር። እስካሁን የለም። ያው እኛ አለን በማለት የነላ ነገር ያው እስካሁን አስር ሺ አልገባም፣ እና አስር ሺ ለማስገባት እስኪ ቻለንጅ አድርጉ፣ ትችላላችሁ። እህቶች በጣም ጎበዝ እህቶች አላችሁ፣ መልካም ልብ ባለቤቶች አላችሁ፣ የቀና ልብ ባለቤቶች አላችሁ። እና ነላን የነላን ቻናል አስር ኪ ለማስገባት ሞክሩ። ሌላው ደግሞ ተውፊቅም ሶፊም እንዲሁም ፉፉም ሁናችሁ ደግሞ የነላን ቻናል ሼር አድርጉለት፣ አበረታቱለት፣ ቪዲዮ ስሩለት ማለት ነው። በቃ ይህ ስራ ወንድማችሁ ነው። አብራችሁ ስሩ፣ ተለወጡ፣ አገኙ ገባችሁ። ወንድም ሲያገኝ እኮ ያስደስታል አይደል? ወንድም ሲያገኝ፣ ወንድም ትልቅ ደረጃ ላይ ሲደርስ፣ ወንድም ሲለወጥ፣ እስፔሻሊ በእናንተ ምክንያት ነው ተለውጦ ትልቅ ደረጃ ላይ ደርሶ ሰርቶ ስታውስ፣ እናንተ የህልና እርካታ ይገባ የህልና እርካታ ታገኛላችሁ ማለት ነው። እና ስለዚህ የባካችሁ ቻለንጅ አድርጉ። የነላን አካውንት ሼር አድርጉለት። ትርፍ አካውንቶች ያላችሁ እህቶችም ሰብስክራይብ አድርጉት። ፎሎ ማነው ሼር አድርጉለት። ቢሮዎቹን ማንኛቸውም የፉፉየንም፣ የቶፋንም፣ የሶፍየንም በምናደርገው መልኩ የነላንም እናድርግለት። መልካምነት ለራስ ነው። ወላሂ ልንገራችሁ፣ በምድር የምሰሯቸው መልካሞች ሁሉ በሰማይ ይከፈላችኋል። ጋባችሁ ለሰዎች መልካም እሰቡ፣ መልካም ሆናችሁ ተገኙ። በቃ ከሰው መልካም አጠብቁ፣ ከሰው መልካም ነገር አጠብቁ። እናንተ መልካም ሆናችሁ መልካም እየሰራችሁ ተገኙ። ምንም ችግር የለውም። ስለዚህ የነላን ቻናል ቻለንጅ አድርጉ የኔ ውድ እህቶች፣ የሱፍዬም እህቶች፣ የሱፍዬም፣ የተውፊቅም፣ የሁላችሁም እህቶች ሰብሰብ ብላችሁ ነለን አስር ሺ ለማስገባት ተንቀሳቀሱ። አንዳንድ ሰዎች ደግሞ ሌላው ደግሞ ስሩ፣ መስራት የምትችሉ እህቶች ስሩ። ቀላል ነው። ዩቱብ ቀላል ነው። የማንም እርዳታ አያስፈልጋችሁም። ግዴታ ቪዲዮ መውጣት አይጠበቅባችሁም። ገባችሁ? እንደዚህ ቪዲዮ ከቪዲዮ በስተጀርባ በሬከርድ ብቻ መስራት ትችላላችሁ። አይኖ ከዛ ወጣ ብላችሁ ብትሰሩ የተሻለ ነው፣ ግን ችግር የለውም። ሌላ ጓደኞቻችሁን ስትይዙ የስራ ሰዎች ያዙ። በቃ የስራ ሰዎች የመስራት አላማ ያላቸው በቃ የመስራት አላማ ያላቸው ምን እንስራ ብለው የሚለወጡ ጓደኞች፣ ለመለወጥ አላማ ያላቸውን ጓደኞቻቸውን ያዙ። ብዙ ጊዜ ነላ የሚቀላቀላቸው ልጆች በቃ ደካሞች ናቸው፣ ጠንካሮች አይደሉም። በቃ ጠንካራ ልጆች የሉም ከጎኑ ያሉት። በቃ ይቱ የሚሰሩ ጓደኞቹ ጋር ተቀላቅሎ መስራት ይችላል፣ ግን እሱ ራሱ ጠንካራ አይደለም። ለምን እንደው አላውቅም። እና ስለዚህ ጓደኞ ጀሚል አለ። ከሱ በኋላ ጀሚል ክሬት ነው ያደረገው አዲስ አካውንት ምንም የሰዎች የርብርብ ቢኖርበትም አሚን አለ እንዴ፣ በጣም ብዙ እነ አሚሮ ምናምን አሉ እነ ማን ነበር? ይሄ ደግሞ ወደ አዲስ አበባ ያለው ልጅ እሱ ልጅ አሁን አርባ ሰባት ሺህ ላይ ነው። ጎበዝ ልጅ ነበረ፣ ጠንካራ ልጅ ነበረ፣ ግን አይሰሩም። ጓደኞቻቸው በዙሪያቸው ያሉ ጓደኞች ሰነፎች ናቸው። ጓደኞቻቸው የስራ ሰዎች ሲሆኑ የስራ ሰው ነው የምትሆኑት። ጠንካራ ሰው ካገኛችሁ ከጎነችሁ፣ ጠንካራ ትሆናላችሁ። ደካማ ከሆናችሁ የማጥፋት ገንዘብ እናጥፋ፣ ገንዘብ እናክስር፣ ይህን በቃ እንልበስ፣ ይህንን እንጠጣ፣ ይህን ይህን የሚሏችሁ ሰዎች ጓደኞቻችሁ አይደሉም። እነሱ አላማ የላቸውም ማለት፣ በፊት ለፊት ያላቸውን ነገር ነው የሚያሰቡት። ለነገ ለወደፊት ፊውቸራችሁ የሚጨነቁ ጓደኞቻችሁ ፈልጋችሁ ያዙ። በመልካም ነገር ላይ የሚውሉትን መልካም የሚያደርጉትን በቃ ጓደኞቻችሁን እኛ ለምንድን ነው ፍፍን ጠንከራ ስራ፣ ጠንካራ ሰዎች ጋር ተገናኝ፣ ከጠንካራዎች ጋር አሁን በርታ። እኛ አብርሃምን ለምንድን ነው የምንወደው? ጎበዝ ስለሆነ፣ ምቀኝነት ስለለ፣ በጠንካራ ስለሆነ በዙሪያው ያለ ጓደኞቹ ያፈራቸው ጓደኞቹ ብዛታቸው የብር። እስኪ አብርሃም ያፈራቸውን ልጆች እዩዋቸው። እስኪ ለሰዎች ለለውጣቸው ምክንያት ሆኑ። እየቻላችሁ ማድረግ እየቻላችሁ ልክ እንደማትችሉ ናችሁ። ቁጭ አትበሉ። በዙሪያችሁ ያሉ ሰዎችን ወደ መልካም ነገር ምሯችሁ። ችግር የለውም፣ ይስሩ፣ ይለወጡ፣ እገዟቸው። እናንተ ስበብ ሆኑላቸው። እንዴ በእናንተ ምክንያት አንዲት እህት ጠግባ፣ ለብሳ፣ ዘንጣ እንዴ! ስንቱ ያፈሩት። ለምን እንደዚህ አይነት ለመሆን አትሞክሩም? ስለዚህ ነላን ቻሌንጅ አድርጉለት የነላን ሼር አድርጉለት አበረታቱ አስር ሺህ ይግባ አስር ሺህ ከገባ ሄክማለች ግቢ አንቺም ስሪ ሂክማ እራሱ አለች ግቡ ስሩ ጠንክሩ ምንድን ነው የሚከፍላችሁ እኮ ጎግል እኮ ነው የሚከፍላችሁ የዩቱብ ካምፓኒ ነው እኮ እህቶች ስሩ መስራት ከቻላችሁ ስሩ ምን ችግር አለው ሰዓት ካላችሁ አስር አንድ ሺህ ኬ ከገባችሁ አራት ሺ ሰዓት ከሞላችሁ አራት ሺ ሰዓት ከፍላችሁ ማስሞላት ትችላላችሁ ስሩ የመስራት አቅሙ ያላችሁ ሰዎች ስሩ። ስልካችሁ እያያዛቸችሁ እያያዛችሁት እያንዳንዳችሁ ስክሪን ስልክ ነው ታች ስክሪን ስልክ ነው ቪዲዮ መቀረጽ የሚችል መቼም፣ እንደ ኖኪያ አይደለም ቴክኖ አይደለም የያዛችሁ ታች ስክሪን ነው ሁላችሁ፣ ምንም ይሁን ምንም። ስለዚህ መስራት የምትችሉ ስሩ እና ስለዚህ በመልካምነት በቀናነት የነላን ሼር አድርጉለት አሽከርክሩለት። ይበርታ። እናንተ አሽከርክራችሁ እናንተ ለፍታችሁ ጥራችሁ፣ እሱም ደግሞ ይነሳል፣ የስራ ሞራኑ ይነሳል። ወደፊት ለመስራት ዓላማ ይኖረዋል። ነገር ግን የእናንተ ጥረት ብቻ አይደለም፣ የባለቤቱም ጥረት ያስፈልገዋል። የባለቤቱ ጥረት አይዞህ በርታ፣ በዚህ ስራ እንደዚህ ጥንክር ብሎ ሰት እንዲሰራ ምከሩት፣ ዝከሩት። ወንድማችን ነው፣ ወንድሞቻችን ናቸው፣ እህቶቻችን ናቸው። ይስሩ ይለወጡ። እኛ ኔትወርክ አለበት ዋይፋፍ አለበት ሀገር ነው ያለ ፍሪ ነው የምንጠቀመው። እንዴ መቼም ከፍላችሁ የምትጠቀሙት አይደላችሁም። ሼር ግዴታችሁ አይደለም ፍሪ የማዳመን ዋይፋፊ የምንጠቀም እህቶች ለመልካም ነገር መልካም ወንድሞቻችን ይስሩ ይለወጡ ይደጉ በቃ ያገኙ። እኔ ወላህ በጣም ብዙ ልጆች ነላ ላይ ምንም ነገር ያገዙት አይደለም፣ ሼር አያደርጉለትም። እሱም እርግጠኛ ነኝ ሰነፍ ነው፣ የምር ሰነፍ ነው። ከአንዳንድ ወንድሞቹ ጋር ጠጋ ብሎ አይሰራም። አይኑ ነገ ወቀሳ ከሰሳ ይኖራል፣ ግን ቢሆንም ችግር የለውም። ተወቀስ ተከሰስ አይደለም መንቀሳቀሳ ስድብ ሊኖርብ፣ ይችላል እናንተ በእኔ ምክንያት እኮ ነው ልትባል ትችላለህ። ችግር የለውም። የማንንም አሉታ፣ የማንንም ጅራፍ ማጮህ አትስሙ። ስሩ፣ በርታችሁ ስሩ። የሰራ ይለወጣል፣ የሰራ ይለወጣል። የማይለወጥበት ምንም ነገር የለም፣ ይለወጣል። የመስራት አላማ ያላችሁ ሰዎች ስሩ፣ እደጉ፣ ተለወጡ። እኔ በጣም ደስተኛ ነኝ ሶፊም